የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህይወት ማለፍ የተሰማትን ጥልቅ ሀዘን ገልጻለች በዚህም ቅዱስ ፓትርያርኩና ጠቅላይ ሥራ አስኪያጁ ያስተላለፉትን የሐዘን መልእክት እንደሚከተለው እናቀርባል የብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ የሀዘን መግለጫ አቤቱ አድነኝ ደግ ሰው አልቋልና መዝሙር 11 ከቁጥር አንድ እግዚአብሔር በየዘመናቱ አገርን ያለ መካሪ ህዝብን ያለ ዘካሪ አይተውም ብለዋል ቅዱስ ፓትርያርኩ በመግለጫቸው አክለውም ለዚህም ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤት አገርን የሚወዱ ህዝባቸውን የሚያከብሩ የተጠቁት ወዳጅ የተወለዱ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ነበሩ ብለዋል ቅዱስ ፓትርያርኩ በሐዘን መግለጫቸው ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደዱትን የዘመናችንን ጌጥ አጣለች ሲሉም አመልክተዋል። ይህንን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆኑም በላይ ዕድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው ሲሉ ነው ቅዱስነታቸው የገለጹት። ለቤተሰቦቻቸውና ለእስልምና ሃይማኖት ተከታዮች፣ ለመላው የኢትዮጵያ ህዝብ መጽናናትን እንመኛለን ሲሉ ቅዱስ ፓትሪያርኩ የሐዘን መግለጫቸውን ቋጭተዋል። እግዚአብሔር አምላክ ኢትዮጵያና ህዝቧን ይባርክ ሲሉም ተመኝተዋል። ቀጥሎ ደግሞ የምንመለከተው ብፁ ጠቅላይ ስራ አስኪያጁ ያስተላለፉትን የኀዘን መግለጫ ይሆን። በተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ሕልፈተ ሕይወት የተሰማንን ጥልቅ ኀዘን በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስም እንገልጻለን ብለዋል። ብፁ አቡነ ሳዊሮስ የተቀዳሚ ሙፍቲ ሐጅ ዑመር ኢድሪስን ዜና እረፍት የሰማ ነው በታላቅ ኀዘን ነው ሲሉም አመልክተዋል። ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ የሰላም የፍቅር የአንድነትና የአብሮነት ተምሳሌት ነበሩ ሲሉም ገልጸዋል። በአገልግሎት ዘመናቸው ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርኅራሄና የፍቅር ሰው በመሆናቸው በሁሉም ኢትዮጵያውያን ዘንድ የተወደዱና የተከበሩ የነበሩት ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ በመላው ኢትዮጵያውያን ዘንድ በመልካም ሰብዕናቸውና በርኅራያቸው በታሪክ ሲታወሱ ይኖራሉ ሲሉም ገልጸዋል። በእኒህ የኢትዮጵያውያን ሁሉ አባት በነበሩት በተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ረፍት የተሰማን ጥልቅ ኀዘን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስም እየገለጽን ለቤተሰቦቻቸው ለወዳጅ ዘመዶቻቸውና ለኢትዮጵያውያን በሙሉ መጽናናት እንመኛለን ብለዋል። አባሳዊሮስ የኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን መንበረ ፓትሪያሪክ ጠቅላይ ጽፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ህጉረ ስብቀት ሊቀጳጳስ። ውዲ አንቀጸ ብርሃን ሚዲያ ተከታዮች አንቀጸ ብርሃን ሚዲያ በተቀዳሚ ሙፍቲ ሀጂ ዑመር እድሪስ ስልፈት ሕይወት የተዘማትን ኀዘን እየገለጸች የቅዱስ ፓትሪያርኩንና የጠቅላይ ስራ አስኪያጁን መልእክት የሀዘን መልእክት ያጠናቀረችበት ዝግጅት ይህን ይመስላል። ከአንቀጸ ብርሃን ሌሎች ተወዳጅ መርሃ ግብሮች ጋብራችሁ እንድትቆዩ እንጋብዛለን። ላይክ፣ ሼር፣ ሰብስክራይብ እና ኮሜንት በማድረግ የቤተ ክርስቲያንን ድምፅ እንድታሰሙ እናስታውሳቸዋለን። ሰላም! እግዚአብሔር ከሁላችን ጋር ይሁን።